ሩታ የናፈቀቻችሁ የውነት በአንድ ቀን ከአይቱ ብትጠፋ የሆነ ዩቲዩብ ላይ የሆነ ነገር እንደጎደለው ያህል ነው የተሰማኝ ማለት ነው። ለካ የናብርሽ የቪዲዮ ድምቀትም ሩታ ናት። የሆነት ቪዲዮአቸው በጉጉት ይወኝ ወኝ የሚለው ሩታ ስትኖርበት ኖርበት ነው ማለት ነው። አላዛ የሆነ አዚም ነገር ነው ጫን የሚያረግባችሁ ሁኔታ ነው። ሙላችሁ አካብርሻት ብሉኝና ማለት ነው። ሲቀጥል ደግሞ አብርሽ ገጠመላት ለሩታ ማለት ነው። ግጥሙም ምንድነው አትሉኝም? በቃ ከእንግዲህ ለእኔ መርዶ ነው። አንቺ ናጥቼ እንዴት ልኖር ነው አለ ማለት ነው። እውነትን ነው አብርሽ እኛ ራሱ ሩታ ከሚዲያ ከጠፋች ወይም ልትወልድ ማለት ነው ለወርም እንደዛ እረፍት ካደረገች እንዴት እንደት እንደሚደብረን እኒንጃ እኔ አሰብኩት ማለት ነው። ሲቀጥል እኒንጃ ዩቱቡም ቲክቶኩም የሆነ ሶሻል ሚዲያው በዘጭ የሚል ነው የሚመስለኝ፣ የሆነ ቅዝቅዝ የሚል ነው የሚመስለኝ ሩታ ለአንድ ወር ምናምን ልትወልድ እረፍት ካደረገች ማለት ነው እናም እኛ ራሱ ጨንቆናል። ደሞንተ ውሸትህ የተለያያችሁ ዝም ብላችሁ እንደ ድራማ። አሁን ትናንትና ቡታጅራ ነው የሄዱት ሲጀመር ማለት ነው። ቡታጅራ ሄደው እዛም እዛም ሄደው ድራማው እንዳይቀርባቸው ነው ሲጀመር። እኔ አልቻልኩም፣ በትዝታ ተዋጥኩኝ። ቤቱ ሊበላይ ነው፣ አውሬ ሆኖ፣ ቤቱ አውሬ ሆኖ ሊበላይ ነው ካለሩታ። ስለዚህ እኔ ትዝታውንም አልቻልኩትም ምናምን እያለመጡ ማለት ነው ሲጀመር መቼ ተለያይታችሁ? መቼ ተለያይታችሁ? ማን ለያይቷችሁ? እንደዚህ እናንተ በቀላል የምትለያዩ ሰዎች ናችሁ እንዴ? ሲጀመር ስንት ነገር የቻላችሁ ሰዎች እኮናችሁ አንተና ሩታ ማለት ነው እንደ ኢቨን ዱባይ የሄዳችሁ ጊዜ ለራሱ የወረደባችሁ በላይ የወረደባችሁ ስንት ነገር ያን ያንን ሁላ ችላችሁ አልፋችሁ ዛሬ በቀላል ነገር እንደዚህ ትለያያላችሁ አትለያዩም። ነገር ግን በቃ ድራማው በቃ መሄድ ስላለበት ማስኬድ ስላለባችሁ በቃ ይህን ሰሞን እንኳን መስቀል ነው። መስቀልን እንኳን ማለት በዓላችሁ ነው። በዓላችሁን እንኳን ረጋ ብላችሁ እንደው ያጠፋችሁት ነገርም ካለ በቃ ላይ ይቅር በለን ምናምን ብላችሁ ትንሽ እንኳን ዞር ብትሉ ወደ ፈጣሪያችሁ ምን አለ? የእውነት ምን አለ አብርሽ፣ እንደው በቃ ድራማው መሄድ አለበት መሄድ አለ መቆም የለበትም ተቀጥሉ ታላችሁ እኮ አለ ጊዜ አለ ጊዜ እኮ አለ ጊዜው እየሮጠ ነው ስለተባላችሁ በቃ እንደው በቃ ተጣደፋችሁ። ጊዜ አለ ቀስ በሉ። አንዳንዴ በበዓል እንኳን ትንሽ ዞር በሉ፣ ዞር ቀየስ በሉ። እንዴ በቃ ትናንትና ምን አለ ቤት ኋላ ወሬ ሆኖ ሊብለኝ ነው አለ ምን ሲጀመር ማለት ነው። እውነት ለመናገር ሩታ ከሚዲያ ከጠፍ እኔ ማለት ነው እኔ ያሳሰበኝ እሽ ታውት እና እኔ ያሳሰበኝ ነገር ልንገራችሁ፣ ቤተሰብ ሩታ አሁን ልትወልድ ለአንድ ወርም ሆነ ለሁለት ወር እረፍት ስታደርግ በካሜራ ካልመጣችልን ቪዲዮ ካልሰራችልን ምንድን ነው የሚወጣን? ምን ከምን ነው የምንሆነው? እውነት አረ፣ የእውነት እኔ እንጃ የቪዲዮ የእነ አብርሽ ቪዲዮ እራሱ ሰላሳ አምስት ሴት ቢሰበሰብ እና አብርሽ ቤት የእውነት ሩታ አካላለች፣ የሆነ በቃ ጭንቅ ድብር ነው የሚያደርገው። ጋይስ፣ ቪዲዮቸው ራሱ ድምቀት የሚያገኙ ሩታ ስትኖርበት ነው ማለት ነው። ድምቅ የሚለው ሩታ ስትኖርበት ነው አላቅም እኔ ስቃም ሆነ የሆነ በቃ እንትን ብላ ሩታ ስትኖርበት ብቻ ቪዲዮ ኝ ኝ የሚል የሚያጓጓ ነገር አለው ማለት ነው። እና አሁን እሷ ከጠፋች እርግጠኛ ነኝ፣ አካበድሽ ምናምን ትሉኝ ይሆናል። እውነት ነው እንግዲህ፣ እኔ መብቴ ነው ስለምወዳት ሆን አላውቅም። ብዙ ልጆች ላይ የስሜት ይኖራ ምክንያቱም ስለለመር ናቸው ነው ጋይስ፣ አንድ ላይ ስለለመር ናቸው። የሆነ በቃ አንድ ላይ ሲሆኑ ነው የሆነ ለኛ ደስ ደስ የሚለን እንደገና ደግሞ ቪዲዮዋቸውን ራሱ እዩት እዩት የሚለን አንድ ላይ ሲኖ ሲሆኑ ለዛ ለዛ ይመስለኛል ማለት ነው እና ሩታ በአንድ ቀን ተናፍቀሻል፣ የኛ ውድ ማለት ነው። እንግዲህ ሩታ አብርሽ የሩታ ትዝታ አልቻልኩት ምናምን እያለ እንግዲህ ትናንትናም ነግሬያቸኋለሁ፣ ቪዲዮ ሰርቷል ግን እነሱ እንደነገርኳችሁ ብታጅራ ላይ ሄደው ያንን ድራማ ለአዲስ አመት እንኳን ላስታውሳችሁ፣ ጋይስ ለአዲስ አመት እንኳን ድራማውን መቀጠል ስለፈለገ የሆነ የጠገበ በሬ መስሎ ነው ፎቶ የተነሳው። ነው ፊቱን ዝብዝፍ አድርጎት ማለት ነው ዝብዝፍ። ኧረ ጣል መዘፍዘፍም፣ በቀላሉ ጣል ነው እንጂ ያደረገው የምን መዘፍዘፍ ነው? ፊቱን ጣል አድርጎት ነው ፎቶ ራሱ የተነሳው። ለምን መሰላችሁ? ድራማውን ሊቀጥል ስላሰበ፣ እንዳሰበውን ቀጣሉ ድራማውን ማለት ነው። ቀጠለው ግን አሁንም ደግሞ ከስንት ወራት በኋላ ደግሞ ከስንት አሁንም ደግሞ መልሶ ለመቀጠል ትናንትና እዛ ቡታጅራ እንኳን ሄደው አይደ እንደው ቢያንስ ከቤተሰብ ጋር እየሰቃችሁ እየተጫወታችሁ ምናምን ፏፈሽ የሚል ቪዲዮ ልቀቁልን። አንዳንዴ እስከ አንዳንዴ ያስፈልገናል እ አንዳንዴ እኝኝኝኝ ብቻ ይሰለቻል። የሆነት በቃ ይሰለቻል። እኝኝ ብቻ ይሰለቻል። ስለዚህ አንዳንዴ እንደው ዘና የሚያደርግ ነገር በእርግጥ ልትላቁ ትችላላችሁ። የበዓል የበዓል ከቤተሰብ ጋር ተሰብስባችሁ የሳቃችሁ የብላችሁ እየጠጣችሁ ከዛም ውጭ ሰው ቤተሰቦቹን ለበዓል ብቻ አይደለም እኮ እንትን የሚለው ከዛም ውጭ አንዳንዴ ቪዲዮ እየቀረጻችሁ ላኩልን። ይሄ አሳዩን ማለት ነው፣ ላኩልን አላልኩም። እና ሁልጊዜ እኝኝ እስኪያቁሙ ትንሽ እንኳን ዘወር ቀየስ፣ ዘወር ቀየስ እያላችሁ ነው። ምንድን ነው አብርሽ? ኧረ ተው ደግሞ እናንተ ሲጀመር አብርሽ ና ሩታ የሚለያየ ማዘሯ እኮ የሩታ ማዘር ተናግረዋል። ማን ነው አብርሽ ሩታን ከአብርሽ የሚወስዳት አሉ ማለት ነው። ነገር ግን ደግሞ ሩታ ካልፈለገች ራሷ ጥላው ዘጭ አድርገው መሄድ ትችላለች። ሲጀመር ማለት ካልፈለገ የእሷ ፍላጎት ነው። ዋናው የእሷ ፍላጎት ነው። ቤተሰብ አይሆንም እዛው ተቀመጭ ስላል አይደለም። አብርሽ እኔ ወድሻለሁ፣ አፈቅድሻለሁ ስላል አይደለም። ግን ሩታ ከፈለገች ትኖራለች፣ ካልፈለገች መልቀቅ መሄድ መብቷ ነው። ስለዚህ እሷ ወሳኛ ማለት ነው። ወሳኛ አንድ ሰው ሲጀመር ካደገ ራሱ ነው የሚወስነውና ማንንም አይወስንለትም ማለት ነው። እና ሩታ እንደዚህ ይሄን ያክል የሜዳው ድምቀት ናት ለካ እውነት ትናንትና ብትጠፋ የሆነ ዘጭ አለ ዩቱብ አላለባችሁም? እውነት ለመናገር እንደ እውነት እውነት ማለት ነው። የሆነ ጭር አላለባችሁም? ቪዲዮዋቸው፣ የእነ አብርሽ ቪዲዮች ዩቱቡን ሁሉንም ታዩትና የእነ አብርሽ ቪዲዮ ማለት ነው ስታዩት፣ የሆነ ጭር የጎደለው ነገር የሆነ የሆነ ነገር እንደጎደለው እንደጎደለው አልተሰማችሁም? ያ ማለት ሩታ ስለሌለች ማለት ነው። ቪዲዮው ላይ የሆነ ነገር እንደጎደለው እንደጎደለው አልተሰማችሁም? የሆነ ምግብ ምግብ አሁን ሲሰራ ጨው ከጎደለው የሆነ በቃ ጣምን ነው ይቀንሳላ። ዩቱብም የእነሱ ቪዲዮ እንደዛ ነው ሩታ ቀለልች ሆነ ጣምን ነው ነው የሚቀንስብኝ። ጋይስ አዎ እውነቴን ነው የምሏችሁና ሩታ የእኛ ድምቀት፣ የሚዲያው ድምቀት፣ በተለይ የእናብርሽ የቪዲዮዋቸው ድምቀት የእናብርሽ ከየቡታ ጅራ ዩቱብ ጠቅልሎ ድምቀት ናት። የሆነ ሩታ ማስ ድምቀት ናት። የእናቤልም ድምቀት ስትኖር ከርማለ ተከዳች እንጂ ዛሬ የእኔ ውድ የእናቤል ድምቀት አይቤል እኔ መከታሽ ነኝ፣ እኔ ወንድምሽ መከታሽ ነኝ፣ ማን ነው የሚነካሽ እያለ ሲል ከርሞ በኋላ ቅይስ ብሎ ማለት ነው እንትን አለ በቃ ትንሽ ለቃቅ ለቃቀመ ሲጨርስ ቅይስ አለባት በሩታ ላይ ማለት ነው። የሆነት የሆነ ነገር ካገኘ በኋላ ከሚቀየስ ሰው፣ ለሆነ ነገር ከሚጠጋችው ሰው ያን ነገር ካገኘ በኋላ ከሚቀየስ ሰው ይሰውራችሁላችኋለሁ። ቤተሰብ ባይ ላይክ አርጉ፣ ሰብስክራይብ አርጉ። ደግሞ ወደ አምስት ሺህ ልገባ እየገሰገስኩኝ ነው። ከልብ አመሰግናለሁኝ። ትንሹን ያላመሰግነ ትልቁን አያመሰግንም ነውና የሚባለው። ጉዞ ወደ አስር ሺህ እና ሰብስክራይብ አርጉ ጋይስ። እና በየላችሁ በሰላማችሁ ይብዛ፣ ላይክም አድርጉኝ። በነገራችን ላይ ቪው ለው ግን ላይክ አታደርጉም። ቪው ደህና ነው ደህና ነው፣ አመሰግናለሁ። ግን ላይክ አታደርጉም። ላይክ አድርጉ የኔ ውዶች፣ አበረታቱኝ። የመዳም ቀመም አይደለሁኝ፣ እኔም አበረታቱኝ ማለት ነውና ባይ